እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በሕግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታህል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደደው ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው፣ ወይንም አቃጥለው በሜዳ ላይ ወንጀል ነው። ትታሰራለህ ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብሯለን ማለት ነው። እና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። እስቲ ማርያም ማርያም እያላችሁ በኮሜንት ላይ ጻፉ። ኮፒ ሊንክና ሼር አድርጉት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ሂሶዘሮች በሙሉ ባላችሁበት በዓለም ዳርቻ እንደየሰዓት አቆጣጠራችሁ ሰላምታዬ ይድረሳችሁ። ውድ ቤተሰቦች አብራችሁን ስላላችሁ እጅግ በጣም አመሰግናለሁኝ። አዳዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። እባካችሁ ቪዲዮ ላይክ እያደረጋችሁ ቤተሰብ፣ እባካችሁ ቪዲዮ ስታዩ ላይክ እያደረጋችሁ ሰው ደግሞ ሞራል መሆን በጣም ደስ ይላል እና ወደፊት የተሻለ ነገር ልሰራበት ስላሰብኩኝ እባካችሁ አበረታት እላችኋለሁኝ። ዛሬም እንግዲህ በተለያዩ ቪዲዮዎች ወደ እናንተ ተከስቻለሁኝ። በጣም አሳዛኝ ቪዲዮዎች አሉ። ቪዲዮውን ላይክ በማድረግ ጀምሩ። አዳዲሶችም እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኑ። ፖሊስ ቸልተኝነት ምክንያት የዚህ ወንድማችን ህይወት መጥፋት ነበረበት? እጅግ በጣም ያሳዝናል። ሁላችሁም ኮመንት ላይ ነፍስ ይማር ያላችሁ እንድጽፉ ፈልጋለሁ። ይህ ወንድማችን የጋራዥ ሰራተኛ ሲሆን ትናንትና ቡና ለመጠጣት ወደ አንድ ቡና መጠጃ ያመራል። ታዲያ አጠገቡ ላይም ፖሊስ ነበረ። ፖሊሱም ሰላም በሰፈነበት አካባቢ የተቀባበለ ሽጉጥን ይዞ ነበር። አጠገቡ የተቀመጠው ይህ ፖሊስም ታዲያ ሽጉጥን እያጸደ ባለበት ሰዓት ላይ ሳያር ይተኩስና ይህን ግለሰብ ሁለት ጊዜ መታውና በአሰቃቂ ሁኔታ ይህ ወንድማችን ተመትቶ ህይወቱ ያልፋል። እጅግ በጣም ያሳዝናል። ስለ እንደዚህ አይነት ድርጊቶች ምንትላላችሁ ሀሳብ አስቤታችሁን ኮመንት ላይ እንድጽፉልኝ። ምስኪን ወንድማችን እንግዲህ በጣም በሚያሳዝን ሁኔታ እንደዚህ በድንገት ቡና ሊጠጣ ወደ ሄደበት ቦታ ላይ ወጥቶ ቀረ ማለት ነው። እንግዲህ በገጠመው ድንገተኛ አደጋ እግዚአብሔር ከእንደዚህ አይነት ነገር ይሰውረን። ነገር ግን በዚህ ሙያ ላይ ያላችሁ እውነት ለመናገር በጣም በጣም በጣም ጥንቃቄ ማድረግ አለባችሁ ብዬ አሳስቧለሁ። ይህ ነገር ብዙ ጊዜ ይከሰታል። መርሰው መሀል ይሄ ነገር ለምንድን ነው መፍታት የሚያስፈልገው? ለምንድነው ማጥመድ የሚያስፈልገው? ምክንያቱም ቦታ መታየት አለበት። እኔ እንጃ ብቻ ምን አይነት እንዝላልነት እንደሆነ ከባድ ነው። የምሬን ነው የምላችሁ። እና እግዚአብሔር አምላክ ለወንድማችን ነፍሱን ይማረልን፣ ለቤተሰቦቹ መጽናናትን ይስጥልን። ይህም ሆነ ያም ሆነ ወንድማችን ቀርቷል ማለት ነው፣ ባልጠበቀውና ባላሰበው መንገድ ማለት ነው። እንግዲህ የሰው ልጅ መጥፊያው በጣም ብዙ ነው። ከዚህ ብዙ የምንማረው ነገር አለ ማለት ነው። አለም እንደዚህ ናት። አለም ይዘናታል፣ ጨብጠናታል ስንል በምን አይነት ታይም፣ በምን አይነት ደቂቃ እንደምትከዳን አናቅም እና ሁላችንም ራሳችንንም በጸሎት መጠበቅ አለብን ማለት ነው። ፈጣሪ ወቶ ከመቅረት ይጠብቀን። እግዚአብሔር ከእንደዚህ አይነት አደጋ ህዝቡን ሁሉ ይታደግልን። በእውነት አስከፊ ዘመን ነው። ጭካሬ ነው መድፈሩ ብቻ አይደለም ኤች አይቪ እንዳለበት እንዲሁም ደግሞ የመድኃኒት ተጠቃሚ መሆኑን እያወቅ እንግዲህ በግድ የለሽነት የአስራ ሁለት ዓመት ህጻ ላይ ያስገድደው መድፈር ወንጀል ይፈጽምባታል ማለት ነው። ከሁለት ወር በፊት በሲዳማ ክልል ይርጋለም ከተማ ላይ የስልሳ አምስት አመቱ ከጀርባ የምትመለከቱት የግለሰብ እንግዲህ በአስራ ሁለት አመት ህጻ ላይ ያስገድደው መድፈር ወንጀል ይፈጽምባታል ማለት ነው። ወንጀሉም ከመፈጸሙ በላይም እንግዲህ እጅግ አሰቃቂ የሚያደርገው ኤች አይቪ እንዳለበት ና ራሱን አውቆ መድኃኒት እየተጠቀመ ይህንን ወንጀል በግድ የለሽነት እንግዲህ ወንጀል ፈጽሞባታል። ፖሊስን በደረሰው መረጃ መሰረት ሰውየው ላይ ክትትል እንዲሁም ደግሞ ህፃኑ ላይ የተለያዩ የጤና ምርመራዎችን ካደረገ በኋላ ሰውየውን ጥፋተኛ ሆኖ በማግኘቱ የሀያ ሶስት አመት ከስድስት ወር እስራት ፈርዶበታል። ማለት ነው ኢትዮጵያ ውስጥ እንደሚታወቀው እንደዚህ አይነት ወንጀሎች በተደጋጋሚ ህፃናት ላይ ይከሰታሉ። ሊጠብቁ እንዲሁም ደግሞ ሊከላከሉልን በሚገባው በአካባቢያችን እንዲሁም ደግሞ በዙሪያችን ባሉ ሰዎች ላይ እንደዚህ አይነት ወንጀል ይፈጸማል። ወንጀሉም እንግዲህ በጊዜው እንዲሁም ደግሞ ተገቢና ተመጣጣኝ የሆነ ቅጣት ባለመሰጠቱ ምክንያት እንግዲህ ብዙ ጊዜ በግዴለሽነት እንዲሁም ደግሞ ተመለከቱ መጥተዋል እጅግ አሳዛኝና የዚች ወጣትን መደፈር እጅግ በጣም የሚያሳዝን ነው እንግዲህ ከዛሬ ሁለት ሶስት ዓመት ገደማ እየሆነ ነው ማለት ነው እስከዛሬ ድረስ ፍትህ አልተገኘም ማለት ነው እና እኛ አባት ደግሞ የእውነት ፍትህን እየፈለጉ በፍትህ ማግኘት አልቻሉም። ይባስ ተብሎ ደሞ ያው እንግዲህ እንደሰማችሁ ተወነጀሉ ማለት ነው። ከቤተክርስቲያን ከድር እስከ መባረር ድረስ የሚገርም ነው። አልተያዙም ወንጀለኞች ከማን ጋር ነው ሽምግልና የሚፈጽሙት? እሺ ብለው ሽምግልና ቢፈጽሙስ ከማን ጋር ነው የሚፈጽሙት? ሰው ሰውዬ ሰዎች ካልተያዙ ማንን ነው የሚሸማገሉት? እዚህ ጋር ሆነ እንቆቅልሽ አለ ማለት ነው። እና በጣም ያሳፍራል የዚናል ድብብቆሽ እና በሰው ሕይወት ላይ እንደ ዝንሃል ዕቃ ዕቃ ጨዋታ በጣም ነው የሚያሳፍረው። ረ ፈጣሪ ሀገራችንን ወደነበረችበት መ መልስልን እየሆኛውም፣ እንግዲህ ሁላችሁም በቻላችሁት ሼር እያደረጋችሁ እየፖሰታችሁ ለአባታችን ፍትህ የሚለውን ነገር ሁላችሁንም የበኩላችን እንወጣ እላለሁኝ። ቤተክርስቲያን ዘር መስበኪያ ወይም ደግሞ የፖለቲካ ቦታ አይደለችም። የሄዳችሁት ቤተክርስቲያን ልታሰሩ ከሆነ ቤተክርስቲያንን ማሰራት ነው ያለባችሁ። እዛ ጋም ያላቸው አካላቶች ቤተክርስቲያንን አሰሩልን ብላችሁ የጠራችኋቸው አካላቶች አሉ። ሰው ስለዚህ በኮሚሽንም ጥሯቸው፣ በምንም ጥሯቸው፣ አይመለከተንም። ቤተክርስቲያን ነው መሰራት ያለበት። ነገር ግን የማንም ፖለቲካ ማራመጃ ቤተክርስቲያናችን እንድትኖር እንድትሆን አንፈልግም። የአንድ ክልል አይደለችም ቤተክርስቲያን፣ የሁሉም ኢትዮጵያዊ ነች። የሁሉም ኢትዮጵያዊ ቤተክርስቲያን ያለች የኦርቶዶክስ ቤተክርስቲያን የሁሉም ኢትዮጵያዊ ነች። እናንተ ስትናገሩ ትክክል፣ ሌላው ፐርሰት ሲናገር ደግሞ ወሰድ የሚሆን በሳት ከዚህ በኋላ ያበቃል ማለት ነው። ይህን ቪዲዮ አሰማችኋለሁ። ከዛ ደግሞ በደንብ አድርገን ምላሽ ይሰጣችኋልን እንስ በያያ ዘርበታ ቲክቶክ አካውንት ነው የመጣው። ወንድማችሁ ወንድማችን ናሁሰናይ እንግዲህ ካረፈ ወራት ይመስለኛል፣ አንድ አመት አልፎታል። ጎንደር ጀግኖችን በየመቶ አመት ሳይሆን በየወሩ የምታበቅል ሀገር እንደሆነች ያስመሰከረ ሀገር ስትወረር የእናት አባቱን ሀብት ያ ቁንጅና ያ ውበት ሳይበግረው ወደ ድንበር የዘመተ ተመልሶ የመጣ በብዙ መጠን የተጋደለ ጀግና የጀግና ልጅ ነበር ወንድማችን ናሁሰናል። አንድ ለናሁሰናል ምን ማለት ነው? ቤተክርስቲያን ገንዘብ ለማሰባሰብ ወይም ደግሞ ቤተክርስቲያንን ለማሰራት የሄደ ሰው በዚህ ሰውየ ስም ገንዘብ ለተላከ ሊሆን ይችላል። የዚህን ያህል ግን መናገር ምንም ማለት ነው። በዚህ ድርጊታችኋን፣ መንግስት ሌላ ተግባርና የፈጸማችሁ ተብሎ ሌላ ነገር ቢያደርግባችሁ አካውንት ቢታገድ ምን ልትሉ ነው? ቤተክርስቲያን እንደዚህ መንግስት ተነሳባት አረባካችሁ የመራችሁን ነው። ያያዘልደታ ምናምን ነገር ነው የሄደው ሲጀምር የአጭበርባሪ ነው። ፊት ለፊት ነው የምነግራችሁ። አንዳንድ ንጹህ ልጆች ልትሆኑ ትችላላችሁ። አብዛኞቻችሁ ግን በቤተ ክርስቲያን የምትነግዱ ልጆች ሄዳችሁት በኮሚሽን ሄዳችሁ። እንደዚህ አይነት ተግባር ሲፈጸም ደግሞ እዛ ሄዶ በኦሮምኛ የሆነ መዝሙርን ሰራ። ከዛስ የማይሆን ነገር ቤተ ክርስቲያኑ እንግዲህ ወንድማችን ያው በትክክል ገልጾታል። ያው እንደዚህ አይነት ነገር በጣም ጥንቃቄ ያስፈልገዋል። ምክንያቱም ሃይማኖትና ፖለቲካ በፍጹም አብሮ የሚሄዱ ነገር አይደሉም። ግን ታስቦበት አይመስል እንደዚህ አይነት ሀሳብ የተለያየ ጆሮ ውስጥ ሲገባ የተለያየ ትርጉም ነው ያለው። የተለያየ ትርጉም ስለሚሰጥ በጣም ጥንቃቄ መደረግ ይኖርበታል። ለቀጣዩም ብዬ አስባለው እና በቤተክርስቲያን ዙሪያ ላይ ማንኛውም ሰው በእምነቱ የልብ እምነት ያለው አለ ከልብ የማያመን አለ። ይሄ እየታወቀ ነው። በማንኛውም ቦታ ላይ በማንኛውም አገልግሎት ላይ ሁሉ ሰው ንጹህ ልብ የለውም። ሁሉም ሰው ደግሞ የጎደፈ ልብ አይኖረውም። ይህን ማወቅ የምንችለው እኛ አንዳንድ በገሃድ ወጡ ስራዎች ላይ በድርጊቶች እንጂ ሌላውን መድኃኒዓለም ነው ልብና ኩላሊት መርምሮ የሚያውቀው እና ማንንም መወንጀል አይቻልም ማንንም ከሌ ጥሩ ነው ከሌ መጥፎ ነው ልንል አንችልም ማለት ነው። ማንም የዘራውን ነው የሚያጭደው። ማንም ውስጡንና ኩላሊትን የሚመረምር መድኃኒዓለም ነው። እኛ የምናውቀው የምናየው ከላይ የሚያሳዩንን የመንፈሳዊ ህይወት አክሽን ነው እንጂ ሌላ ምንም የምናውቀው ነገር የለም። በኮሚሽን ሄዱ፣ በምን ሄዱ፣ ብቻ ዋናው ነገር ምንድን ነው? እዚህ ጋር የተጀመረ ነገር ግብ ላይ ደርሷል ወይ ገንዘባቸውን አውጥተው በሚሊዮን ነው እንግዲህ ብር ሲሰበሰብ ነበር አይደለ? እነዚህ ሰዎች ይችን ቤተክርስቲያን፣ እንደተሰራ ይሄን አልም መስዋዕት የከፈሉ ሰዎች ቸው ተግባር ላይ ውሏሉ ወይ ይች ቤተክርስቲያን ምን ላይ ደረሰች የሚለውን መከታተል በየትኛውም ቦታ ላይ በቃ የተዘረጋ ነገር ነው እና እግዚአብሔር ብቻ ይይመጣው ለሱ አሳልፎ መስጠት ነው። ሰከላ ሾውን በይፋ ራኪብ አለማየሁ ተረክባለች። ከዚህ ቀደም እንግዲህ በአባይ ቲቪ ለረጅም ጊዜያት ማለት ነው። ልጅ አይደለም ተታልዬ ነው በሉት፣ ደክሞኝ እንጂ ክጅህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ገሪም ነኝ፣ ከመንጋ ውስጥ በጠፋም ከበጎች አንዱ ነኝ።